ሰላም ደህና ናችሁ? ውዴት ይባላል ከራ ዩቲዩብ ቻናል ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን በጣም ደና ነኝ። ዛሬ ይሄ ካፕከት የሚባል አፕሊኬሽን ፍሪ ሆነ ፕሮ ያልሆነ እንዲሁም ማንኛውንም አኒሜሽን እና አውቶ ካፕሽን የፈለጋችሁትን አይነት ነገር አስገብታችሁ ቪዲዮ ኤዲት ብታደርጉ ምንም የማያስከፍል ሊደላችሁ መጥቻለሁ ማለት ነው። ማለት ተከታተሉት። ይሄው እዚህ ከፍቻለሁ። እዚህ ውስጥ ነው ያለው። አሁን ይሄ ቪዲዮዬ አይውላችሁ ምንም አይነት ነገር የማያስከፍል ነው። አኒሜሽኑ የው ፍሪ ነው። የአኒሜሽን ነው። አኒሜሽኑ ሲጠቀሙ እነዚህ ኢም የሚል አለ፣ አውት የሚል አለ፣ ኮምቦ የሚል አለ። አንዱን ትጫኑና ታይቷላችሁ። ሌላውን ከፕሌይ ስቶር ዳውንሎድ የምታደርጉትን ብታዩት እንደዚህ አይደለም። ኢንተርፌሱ ትንሽ ይለያያል፣ ግን ደግሞ እያነበባችሁ ነው የምትጠቀሙት ማለት ነው። እና ኮምቦ የሚለውንም ትሞክሩታላችሁ። እዚህ ጋር ባክግራውንድ የሚለውም ትንሽ ይለያል። ትንሽ የሚለየው ነገር አለ። እዚህ ክሮማኪ የሚለውንም ትነኩታላችሁ። ይሄ የምትጠቀሙት ኦቨርሌይ ስትሰሩ ነው። ያው ለማሳየት ያክል ነው። እዚህ ደግሞ ማስክም አለ። እዛኛው ላይ ዲፕሊኬት የምትለዋ በኮፒ ተቀይራለች። ኮፒ ማድረግ ዲፕሊኬት የምታማረግ ከፈለጋችሁ ከፊት ለፊት ወደ ኋላ ከኋላ ወደ ፊት ለፊት መውሰድ ከፈለጋችሁ ቪዲዮአችሁን ቆርጣችሁ ኮፒ ማለት ትችላላችሁ። እንደዚህ አሁን ይሄው ይሄው የኋላውን ወደ ፊት ለፊት አደረገልኝ ማለት ነው እና ከመጀመሪያው ነው ጀመርኩላችሁ። እንዴት ዳውንሎድ እንደምናደርገው ደግሞ እናያለን ማለት ነው። ከዚህ እንወጣለን። እዚህ ጎግል ክሮም እንመጣና ምን ሰርች ባሩ ላይ ሰርች ባሩ ላይ እዚህ ጋር ጽፈዋለሁ ካፕከት ፎር አንድሮይድ ኦልደር ቨርዥን ትላላችሁ። ልክ እኔ አሁን ያሳያችሁ ሰፋ አድጋችሁ ስክሪኑን እዩት፣ ከዛ ዝቅ አድርጋችሁ ነው በደንብ ነው የምታዩት። ኤኒዌይ ሊንኩን እኔ ያወረድኩትን ሊንክ ታች ያስቀምጥላችኋለሁ፣ ወይ ቴሌግራም ቻናል ላይ ያስቀምጥላችኋለሁ። እያንዳንዱን እንደዚህ ካብከት የሚለው ከዛ እዚ ጋር ካብከት ኦልድ ቨርዥን ዳውለድ ፎር አንድሮይድ ቨርዥን ሲኛውን እንሞክራለን አሁን። አዎ ይሄ ነው ይሄ ነው በትክክል ማለት ነው። እንደዚህ የሚለውን ዋትሳፕ ቻናል ምናም ቴሌግራም ቻናል የሚል አለ። እሱን ዝቅ ከፍ ከፍ ስታደርጉት ይውላችሁ። የትኛውን ነው እናንተ የምታወርዱት? አስራ አንድ እዚህ ጋር ዳውንሎድ አስራ አንድ ነጥብ ሁለት ዜሮ የሚለውን ዳውንሎድ ታደርጉታላችሁ። ኦልሬዲ ዳውንሎድ አድርጋለሁ። ይህን ስጫን ዳውንሎድ አገን ይላል። እንደዚህ ስጫኑት አላችሁ ኢንተርፌሱ እንደዚህ ነው። እኔ ይህንን ነገር ያገኘሁት ከ የውጭ ዜጎች ሲያስተምሩ ነው እንጂ ብዙ ጊዜ ተቸግር የነበረ። እንዴት ነው በጣም ነው ያስቸገረኝ የነበረው። ያኛው አኒሜሽኑ የሆነ አኒሜሽን ተሳስታችሁስ ካስገባችሁ ያስቆማቸዋል። እንደገና ደግሞ ዋተርማርክ አላጠፋም ይላቸዋል። በስተ መጨረሻማ ጨርሻ አናዶኝ ነበር። አሁን ያው እንደምን ተፈላስፌ አግኝቼዋለሁ። እናንተም ትወዱታላችሁ። ጥያቄ ካላችሁ በኮሜንት ስላሳውቁኝ፣ ቻናሉን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምትከታተሉ አመሰግናለሁ። አሁን ዳውንሎድ መሆኑን እናያለን። ዳውንሎድ መሆኑን እንዴት ነው የምናየው ነው ካላችሁኝ ገና እያዘገመንም

ሰርቻቸው ይህኛው መሰለኝ አፕዴት መሆን ያለበት አፕዴት የሚለውን ትጫነታላችሁ። ያው ሊንኩንም የምታገኙት እዚህ ጋር ነው። ለምሳሌ እንጫን ብላችሁ እኔ እችን ሶስት ነጠብጣወን ጫን ብላችሁ ለሌላ ሰው ሊንክ ማስቀመጥ ከፈለጋችሁ ሶስት ነጠብ ጣወን ሲከፍት ነው ያው ሼር የሚለውን ት አሁን የራሴውን ዋትስአፕ ላይ አስቀምጠዋለሁ ማለት ነው። አፕዴት ከዋትስአፓችሁም እንደዚህ አሁን ለምሳሌ ቴሌግራም ቻናል ላይም ከግኘቱት እንደዚህ ብቻ ሊንኩጫን ብላችሁ ጉግል ፕሌይስቶር ምናምን ሳትጠቀሙ ማውረድ ትችላላችሁ። እንደሚጠቅማችሁ ተስፋ አደርጋለሁ። ስለምትከታተሉኝ በድጋሚ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ጥያቄ ካላችሁ በኮመንት ስራ አሳውቁኝ። ኦፕን ወይም ደንመሉት ኢንተርፌሱ ሲከፍት እንደዚህ ነው። ከዛ የፈለጋችሁትን ቪዲዮ መርጣችሁ መስራት ትችላላችሁ። ለምሳሌ አንድ ጭማሪ ላሳያችሁ፣ እዚጋ ሾርትከት የሚላለ ሾርትከት የሚለው ቪዲዮ የፈለጋችሁት ቦታ ቪዲዮ አምጥታችሁ ራሱ ያቀናብርላችሁና ከዛ ወደ ቲክቶክ ነው የሚወስድላችሁ። እኔ ድምፅ እንዲገባ ስላልፈለግኩኝ ነው።